ምኑን ትወጂለታለሽ! ዋት? ስለ ፍቅር ሕይወቴ መናገር በጣም ነው የሚያሳፍረው። ሰላማችሁ ፋሚሊ፣ በምኒ ነኝ። ይህ በዩትዩብ የመጣሁበት አዲሱ ቻናሌ ነው። ሰብስክራይብ ማድረግ እንዳትረሱ። በባለፈው ሳምንት ቃል እንደገባሁላችሁ መሰረት አሜሪካ ኤምባሲ ስገባ ምን ገጠመኝ፣ ምን ተጠየቅኩኝ፣ ከመግባቴ በፊትስ ምን አይነት ዝግጅቶች አደረግኩ የሚለውም በዚህ ቪዲዮ አጋራችኋለሁ። አብራችሁኝ ቆዩ። ቻናሌን ሰብስክራይብ አድርጉ። ከወደዳችሁት ደግሞ ሼር አድርጉ፣ ላይክ አድርጉ፣ ኮሜንትም ጻፉልኝ። አብራችሁኝ ቆዩ። መጣው አሜሪካ ኤምባሲ ሁላችሁም እንደምታውቁት በጣም አስፈሪ ነው፣ አይደለ? ብዙዎቻችሁ በውስጣችሁ ኤምባሲ መግባት የሚለው ሀሳብ ሲመጣላችሁ ምንድነው የሚሰማችሁ? የሆነ አስፈሪ ነገር አለው፣ ብዙ ሰዎች ይፈሩታል። ልክ በሩ በሴኪሪቲ ጋርዶች ብቻ ሳይሆን በሴኪሪቲ ካሜራ እብድ ብሎ እንደሚጠበቀው ሁላ ማለት ነው። ሰውም በዛው ልክ ነው የሚፈራው። እና አሜሪካ ኤምባሲ ስገባ ኖ ኖ ኖ፣ ስገባ ሳይሆን ከመግባቴ በፊት የነበረኝ ስሜት ምን እንደሚመስል ታውቃላችሁ? በጣም እፈራ ነበረ እውነቴን ነው ምላችሁ ውስጥ ምን እንዳለ ስለማላቅ ምን እንደሚገጥመኝ ምን አይነት ኦፊሰር እንደሚገጥመኝ አካባቢው ድባቡ ምን እንደሚመስል ስለማቅ በጣም ፈርቼ ነበር። ግን ይህንን ስሜቴን ሰዎች እንዲያውቁብኝ አልፈልግም ነበር እና በቃ አራይት ሶኬ ምን አባቱ ምናምን ነበር የምለው ማለት ነው። ውስጥ ውስጤን ግን የብር ፈርቼ ና በቃ ጭንቀት ውስጥ ገብቼ ነበረ። እውነት ለመናገር ያንን ሰሞን በቃ ሌላ በእምነት ሆኜ ነበረ ልላችሁ እችላለሁ። ብቻ ኤምባሲ ለመግባት በጣም ብዙ ማስረጃዎችን አሰባስቤ ነበረ። ለምሳሌ አትሉኝም፣ በዋነኝነት እነሱም የሚጠይቋችሁ ሜዲካል ሰርተፍኬት፣ ፖሊስ ክሊራንስ እና ዲኤስ 160 ፎርም ሞልታችሁ የሚላክላችሁ ኮንፊርሜሽን ፔጅ አለ እና እሱን ትይዛላችሁ። የመግቢያ ደግሞ ኤምባሲ ቀጠሮ ስታስይዙ ማረጋገጫ ቀኑ ያለበት መግቢያ፣ እሱ የማይቀር ነገር ነው። ከዛ ውጪ ግን እናንተ በራሳችሁ እነሱ በድፍኑ የሚሉት ይሄ የሪሌሽን ማረጋገጫ ኤኒ ማረጋገጫ የሚሉት ነገር አለና እሱን ማሟላት ነበረብኝእና እኔ የስልክ ንግግሮቻችንን ሪከርድ ዋትሳፕ ላይ ነበረ እናወራ የነበረውና ከእጮኛዬ ጋር የዋትሳፕ ኮንቨርሴሽኖቻችንን እንዳለ እስክሪንሻት እያደረግኩኝ ፕሪንት አድርጌ፣ ሊያውም በከለር ከዛ ደግሞ ባንክ ትራንዛክሽን፣ እሱ ብር የላከልኝን ሌላ ፎቶግራፎች፣ ብቻ አለ የሚባል እኔና እሱ አብረን መሆናችንን ሊያረጋግጡ የሚችሉ ነገሮችን ይዣለሁ። ኢቨን የሆቴል ሪሲት ሳይቀር ማለት ነው። እነኝህን ነኝህን በማሟላት በጣም ቢዚ ሆኜ ነበረ። እነዛን አሟላው። ከዛ በኋላ የማይደርስ ቀን የለም። ኤምባሲ የመግቢያ ቀን ደረሰ ማለት ነው። የኤምባሲ ቀጠሮ ጠዋት አንድ ሰዓት ነበረ እና ለጠዋት አንድ ሰዓት ሰው ለሊት 11 ሰዓት ምናምን እየመጣ ነው ሰልፍ የሚጀምረው ማለት ነው። እኔም በጠዋት ነው ተነስቼ የሄድኩትኝ 11 ሰዓት ተኩል ካልተሳሳትኩኝ እዛ ኤምባሲ በር ላይ ደርሻለሁ። ሰልፍ ነበረ በዛ ሰዓት። በቃ ሰልፍ ተሰለፍኩኝ። ቅዝቃዜው ልነግራቸው አልችልም። በሰዓቱ የነበረው በእግሬ ውስጥ ይገባ ነበረ፣ ግን በቃ እኔ ድንዝዝ ብዬ ስለነበረ ሐሳብ ውስጥ ስለነበርኩኝ ያንን ፊል አላደረግኩትም። ልክ ኤምባሲ ግቢ ውስጥ እስከምገባ ድረስ እና ተሰልፈን ስንት ሰዓት ላይ ነው? ሁለት ሰዓት ሁለት ሰዓት ተኩል ምናምን ነው የተጀመረው ኤምባሲ ውስጥ መግባት እና ገባን። ምን ይመስላል የሚለውን ያኔ የተመለከትኩ በውስጤ ስለው የነበረው ማስፈራት አልነበረውም። ውስጡ ግን ስቲል ያው በቃ ምን እንደሚገጥመኝ የሚለው ነገር እያሳሰበኝ እና እያስፈራኝ ነበር። ውስጥ የገባሁት በር ላይ የሆነ እንደ ክላሰር ነገር ይሰጧችኋል። እዛ ውስጥ ዶኩመንታችሁን በሚሰጧችሁ ወረቀት አደራደር መሰረት ትደረድሩታላችሁ ማለት ነው። ኦርደሩን ጠብቃችሁ መጀመሪያ ላይ እናስቀምጡ ከዛኔ እናስቀምጡ ከዛኔ እናስቀምጡ ይላል። ያንን በእንትን ትደረድሩትና ውጭ ላይ ነው። ውስጥ ሳትገቡ ነው። ከዛ ወደ ውስጥ ትገባላችሁ። ውስጥ ደግሞ ወረፋችሁን ጠብቃችሁ ትስተናገዳላችሁ። የያዝከውን ፋይል አምጣ ትባላለክ ትሰጣለክ። ከዛ በኋላ መጠበቂያ ላይን አለ ዌይቲንግ ወንበር አለ። እዛ ትቀመጣለህ። ከዛ እሱን እያዩ የሆነ እንግዲህ ቼክ የሚያደርጉት ነገር አለ ውስጥ። እሱን ቼክ አድርገው ምናምን በተራችን ደግሞ ስማችን እየተጠራ የኦፊሰሩ ዊንዶ ላይ እንሄዳለን ማለት ነው። ያ የመጨረሻው ሰዓትና ስቴፕ ነው። ይጠበቅ እዚያ ጋር የምንቆየው ከሶስት እስከ አምስት ደቂቃ በዛ ከተባለ ማለት ነው። እነሱ በጣም በአጭር ደቂቃ የእናንተን እውነተኛነትና ውሸተኛነት ያረጋግጣሉ። ብዙ ጊዜ በዚህ ስራ አሳልፈዋል። የሰዎችን ስነልቦና ያውቁታል፣ በደንብ ይረዱናል። እና ያቺ ሰዓት እንግዲህ ሕይወታቸውን እንዲተርማይን ታደርጋለች። ያ ብዙ ሰዎች እዛ ጋር ደስ ብሏቸው ወይ ደግሞ በጣም ከፍቷቸው ይወጣሉ። ያንን ግን ማየት የለባችሁም እራሳችሁን እና እራሳችሁን ያ ዲስተርብ ያደርጋል። የእውነት ነው የምላችሁ፣ ሰዎች ሳይሳካላቸው የሆነ ከፍቷቸው ወይ እምባቸው መጡ ወይ ያለቀሱ ሪያክት ወዲያው የሚያደርጉ ሰዎች አሉና ያንን ማየት በጣም ዲስተርብ ስለሚያደርግ በተቻላችሁ መጠን እነሱን ላለማየት መሞከር አለባችሁ። ያ እናንተን ስሜታችሁን ሊረብሸውና በደንብ ፐርፎርም እንዳታደርጉ ዘ ኢንተርቪው ላይ ላታደርጉ ትችላላችሁና ያንን ተጠንቀቁ። ሌላ አንድ ያላነሳው ሁላችሁ ነገር፣ ብዙ ሰዎች ምን ለብሰን እንሂድ ይላሉ። በቃ በጣም ዘንጠው ያላቸውን ልብስ አዲስ ልብስ ገዝተው ምናምን የሚሄዱ ሰዎች አሉ። ኦቨር ድሬስድ አድርገው ማለት ነው። ኦቨር ድሬሲንግም ቢሎ ድሬሲንግም በጣም ሪኮመንድ አላደርገውም። በቃ ንጹ፣ እናንተ ስራችሁን፣ ማንነታችሁን የሚገልጽ አይነት ልብስ ልበሱ። ማንነት ስል እንግዲህ በጋራዥ ልብስ ሂዱ ምናምን እያልኳቸው አይደለም፣ ግን በቃ ምጹ ጅንስ ሱሪ በሸሚዝ ሊሆን ይችላል፣ በቲሸርት ሊሆን ይችላል። አል አይደል ቦታውን ያልናቀ በጣምም ያላከበረ አይነት አለባበስ እንድትለብሱ እኔ ሪኮመንድ አደርጋለሁ። እኔ ያለችኝን ጅንስ ሱሪ በሸሚዝ ነው ለብሼ የሄድኩትኝ። አንዳንድ ሰዎች በቃ ኦቨር ድሬስድ ያደርጋሉ። ምሳሌ የባንክ ሰራተኛ ሱፍ ለብሶ ቢሄድ ይትስ ኦኬ፣ ስራው ስለሚያስገድደው ሱፍ መልበስን እኛ ግን ሙሉ ሱፍ ለብሰን ከነ ከረባት መሄድ ኢስ ኖት ነሰሰሪ የእውነት ነው የምላችሁ፣ አስፈላጊ አይደለም። እና ያንን በቃ ባለን ልብስ ጽዱ የሆነ ልብስ ለብሶ መሄድ አስፈላጊ ነው፣ ያንን ስለሚያዩ ማለት ነው። ሌላ ቅድም ያልነገርኳችሁ አምስት በአምስት የሆነ የፓስፖርት ሳይዝ ፎቶ ይዞ መሄድን እንዳትረሱ ከተሳካላችሁ ያንን ስለሚጠይቋችሁ ማለት ነው ካልተሳካ አያስፈልግም ግን ከተሳካ አስፈላጊ ነው አንዳንድ ሰዎች እንደሆነ ፎቶ ሳይዙ ሄደው ማለት ነው ጉዳያቸው ፌል እንዲያደርግ ወይ ደግሞ ዲሌይ እንዲያደርግ ምክንያት ሆኖባቸዋልና ማለት ነው ፎቶግራፍ መያዛችሁን እንዳትረሱ ከሚያዙ ፋይሎች ውስጥ ማለት ነው ወደ ኢንተርቪው ሰዓት እንሂድ እስኪ የኢንተርቪው ሰዓት ለእኔ ምን አይነት ስሜት እንደነበረኝ ታውቃላችሁ ድብልቅልቅ ያለ ስሜት ውጪ ላይ በእግሬ የገባው ቅዝቃዜ ከፍርሃት ጋር ተደምሮ እንቀጠቀጠ ነበረ። ከአጠገቤ ካሉ ሰዎች ጋር ለማውራት ያንን ለመርሳት እየሞከርኩ ነበረ። ተራ የደረሰ እና ተጠራው ዊንዶ ላይ ማለት ነው የመጀመሪያ የተጠየቅኩት ጥያቄ ምን እንደሆነ ታውቃላችሁ? ምን ማስረጃ ይዘሽ መተሻል? በመጀመሪያ የተናገርኩትኝ ፎቶግራፍ ነው። ኦኬ አምጩ ተባልኩኝ። ፎቶዎቹን ማየት ጀመረች። እነሱ ከእናንተ ምን ይጠብቃሉ መሰላችሁ? ኮንፊደንስ በጣም አስፈላጊ ነገር ነው ኮንፊደንሳችሁን በደንብ ነው የሚያዩት። ከዛ ደግሞ አይ ኮንታክት ስትመልሱላቸው አይናቸውን የማታዩ ከሆነ እና እንዲና እንዲ የምትሉ ከሆነ እየዋሻችሁ እንደሆነ ነው የሚያስቡት፣ እና ሞራላችሁን ሰብሰብ አድርጋችሁ በኮንፊደንስ በቃ ኦቨር ኮንፊደንስ አይደለም የምላችሁ ኦቨር ኮንፊደንት ሁኑም አይደለም የምላችሁ ሶ በኮንፊደንስ ለምትጠየቁት ጥያቄ ምጥን እጥር ያለ እጥር ስላችሁ ደግሞ አዎና አይ አይደለም፣ በቃ ጉዳዩን የሚያብራራ አጭር መልስ ነው መመለስ ያለባችሁ። ሌላ ደግሞ ማስረጃ አምጡ ሳትባሉ በፍጹም አውጣታችሁ እንዳትሰጡ ወይም ለመስጠት እንዳትሞክሩ፣ የሆነ ለማሳመን እየጣራችሁ እንደሆነ አይነት ስሜት ሊፈጥርባቸው ይችላልና ያንን እንዳታደርጉ። ለምትጠየቁት ጥያቄ ብቻ በቂ መረጃ ስጡ። እኔ ለምሳሌ የተጠየኳቸውን ጥያቄዎች ልንገራችሁ። የማይቀረው ጥያቄ ማን ነው የሚወስድሽ? ሙሉ ስሙን ነው የምትናገሩት። እንዴት ተዋወቃችሁ? የት ነው የሚኖረው ምንድን ነው ስራው? እነዚህ ነገሮች የማይቀሩ ናቸው። ከዛ በተጨማሪ ምን ተጠይቄያለሁ? እንዴት ሄደ? ወደ አሜሪካ እንዴት መጣ? መቼ መጣ? ይሄ እናንተም ልትጠየቁት ትችላላችሁ፣ ምናልባት ማለት ነው። ምን ያክል ጊዜ በአካል ተገናኝታችኋል ይሏችኋል። ከዛ ደግሞ ለመምጣቱ ማረጋገጫ ይፈልጋሉ። እኔ ለምሳሌ የመጣበት የፕሌን ቲኬት አለሽ አለች፣ ማለት ነው። እኔ ደግሞ አልያዝኩም አላሰብኩበትም፣ ማለት ነው። በጣም እኔ ደነገጥኩት። ከዛ መምጣቱን እኮ በያዝኳቸው ፎቶዎች ማረጋገጥ ትችላለሽ አልኳት ግን ብዬ ደግሞ ሌላ ነገር ጨመርኩላት። አጋጣሚ ሆኖ ከኢንተርቪው በኋላ ሊመጣ ነበር እና ፕሌንትኬት ቆርጧል ኦሬዲ። እሱን ደግሞ ይዤ ነበር እና ያው ፕሌንትኬት ደግሞ የሚመጣበት ብዬ የሚመጣበትን ቀን ጠቅሼ ምናምን አሳዩዋት ማለት ነው። እሱን አየች። በቃ የፕሌንትኬት እዚያ ጋር ተመለሰላት ማለት ነው። ሌላ በጣም የሚያስቅና የሚያስደነግጥ ጥያቄ ተጠየቁት፣ ምኑን ደግሞ እዛ ሰው ሁሉ ተሰብስቦ ምናልባት እንዲሰማኝ ይችላል እና ስለ ፍቅር ህይወቴ መናገር በጣም ነው የሚያሳፍረው። እና ምኑን ትወጂለታለች ስትለኝ በቃ የመለስኩላት መልስ በጣም ጥሩ መልስ ነው፣ ግን በጣም አስደንጋጭ እና ያልጠበኩት ጥያቄ ስለነበረ ግራ ገብቶ ነበር። ወዲያው ነው ግን መልስ የመለስኩላት። በቃ ኦልሞስት እነዚህ ናቸው የተጠየኳቸው ጥያቄዎች። ለተጠየኳቸው ጥያቄዎች ግን በቂ መልስ በቂ መረጃ ነበረኝ። ሌሎች ግን እናንተ ብታውቁ ስለ እጮኛችሁ ከመግባታችሁ በፊት ምን ብናጠና ጥሩ ነው ብላችሁ ከጠየቃችሁ በዋናነት አሜሪካን ሀገር ስለሚኖረው እጮኛችሁ በቂ በቂ መረጃ ይኖራችሁ፣ የሚኖርበት ቦታ፣ መቼ ነው የመጣው፣ በምንድን ነው የመጣው። በምንድን ነው ስላችሁ በስራ ነው በስኮላርሺፕ ነው ወይስ በዲቪ ነው፣ ይህን ማወቅ አለባችሁ። ከዛ ከረንትሊ የሚሰራው ስራ ምንድን ነው የሚለውን አድራሻውን፣ የሚኖርበትን አድራሻ ምናልባትም ስልክና ኢሜይል አድሬስ ልትጠየቁ ስለምትችሉ የእጮኛችሁን ኮንታክት መያዝ ማወቅ አለባችሁ። ሌላ ደግሞ ድንገት ሊጠየቅ የሚችል ነገር በአመት ምን ያክል ኢንካም አለው፣ እናንተን ስፖንሰር ማድረግ ይችላሉ የሚለውን ነገር ማረጋገጥ አለባቸው እና ይህን ጥያቄ ልትጠየቁ ትችላላችሁ። እና በቂ የሆነ መረጃ ይዛችሁ ነው መግባት ያለባችሁ። ለምትጠየቁት ጥያቄ አላቅም ምት ብሎ መልስ መስጠት የለባችሁ። እነሱ እዛ እጃቸው ላይ መረጃ አለ ኢቭን ውሸት ነገር ብትነግሯቸው እጃቸው ላይ መረጃው ስላለ ውሸታችሁን እንደምታወሩ ስለሚያውቅባችሁ በደንብ መዘጋጀት በዚህ ዙሪያ ያለባችሁ። ብዙ አውቃችሁ ትንሽ መጠየቅ ይሻላል ትንሽ አውቃችሁ ብዙ ከመጠየቅ። ምክንያቱም የመጀመሪያዎቹን ሶስትና አራት ጥያቄዎች ጥሩ መልስ ከመለሳችሁላቸው በቃ ፈርዘርም አይጠይቋችሁም። በቃ ይህን ሁሉ መረጃ ግን እንዴት አወቅሽ ካላችሁኝ አንደኛ ከራሴ ከልምዴ በመነሳት ሁለተኛ ደግሞ በጣም ብዙ ጊዜ ቪዲዮ አይነበረ ዩቲብ ላይ እና አርጎ ቪዛ የሚል የዩቲብ ቻናል አለ እና የቀድሞ ኦፊሰሮች ከዚህ በፊት ኤምባሲ ውስጥ ኢንተርቪው ሲያደርጉ የነበሩ ሪታየር ያደረጉ ኦፊሰሮች የግል ልምዳቸውን የሚያካፍሉበት የዩትዩብ ቻናል አላቸው እና እዛ ላይ በጣም ብዙ መረጃዎችን አግኝቻለሁ። ያንን በጣም አይነበረ ምናልባትም እናንተ ሊጠቅማችሁ ስለሚችል አርጎ ቪዛ እጽፍላችኋለሁ። አርጎ ቪዛን ተከታተሉ። በጣም ይጠቅማችኋል ማለት ነው። በየኬዙ አሁን በየኔ ኬ ዋን ቪዛ ነው አይደለ፣ በፊዮንሴ ቪዛ፣ በሜሬጅ፣ በስኮላርሺፕ በሁሉም የቪዛ ታይፕ፣ ምን ማድረግ እንደሌለባችሁ፣ ምን ማድረግ እንዳለባችሁ፣ ምን ከእናንተ ኦፊሰሩ እንደሚጠብቅ በደንብ እንደ ባለሙያ ስለሚነግሯችሁ ያንን እንድታዩ እጋብዛችኋለኝ፣ እመክራችኋለኝ። እንዳነገርኳቸው እነዚህም ጥያቄዎች ከተጠየቅኩኝ በኋላ ኦፊሰሩ ኦፊሰሩ ኦፊሰሩ እያልኩ ነዋ እስካሁን ሳወራቸው የነበረው ሴት ነበረች ኦፊሰሯ በጣም ደስ የምትል ብላክ ፈገግታ ደስ የሚል የሆነ የማታስፈራ አይነት ሴት ነበረች እኔን ኢንተርቪው ያደረገችኝ እና ኦፊሰሯ ኮንግራቹሌሽን በቃ ዩር ቪዛ አፕሩቭ ተደርጓል ነው ያለችኝ ቢጫ ወረቀት ነጭ ወረቀት የሚሰጧቸው አለ እሱን ይዛቸው መውጣት ነው ማለት ነው ለዛች ግን አምስት ደቂቃ ለማት ሞላ የኤምባሲ ቆይታ፣ ሁለት አመት ሶስት አመት ከዛም በላይ የሚቆዩ ሰዎች አሉ፣ በጭንቀት የሚሰቃዩ ስንት ሰዎች አሉ። እና በጣም ነው ያ የሚያሳዝነው። በእርግጥ ግዴታ ነው ሁሉ ነገር በስቴፕ ስለሚያልፍ ያንን ማለፍ ግዴታ ነው። ያ ቢሆንም ግን እናንተ እንግዲህ በኮንፊደንስ ቀናችሁን ጠብቃችሁ፣ በሰዓታችሁ ተገኝታችሁ፣ እራሳችሁን ሬዲ አድርጋችሁ መገኘት አለባችሁ። እንደ ጦር የሚፈራው ቤት ውስጥ እንግዲህ ገብቼ በድል የወጣውትኝ ተሳክቶልኝ ነው የወጣውትኝ። ቪዛ እስኪመለስ ድረስ ግን የተወሰነ ጊዜ አንድ ሁለት ሳምንት ፈጅቷል፣ እጄ ላይ እስከሚገባ ያንን ኦንላይንን መከታተል ትችላላችሁ። ከዛ በኋላ ኢሜይል ሲደርሳችሁ ዴችል ኦፊስ የሞላችሁበት የዴችል ኦፊስ ሄዳችሁ ፒክ ማድረግ ነው ማለት ነው። ይህንን ይመስላል እንግዲህ የኔ የኤምባሲ ኤክስፔሪየንስ። የእናንተን ደግሞ እግዚአብሔር ቅልልልል አድርጎላችሁ በድል እንድትወጡ ያብቃችሁ፣ ያደርግላችሁ። ያልኳችሁ ነገሮች እንዳትረሱ። መልካም እድል፣ መልካም ቆይታ። ኮሜንት ላይ አስተያየት ካላችሁ ጻፉልኝ። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር አድርጉት። ሰብስክራይብ ማድረግ እንዳይረሳ። በጣም ነው መወዳችሁ። በባይ በሌላ ቪዲዮ አገኛችኋለሁ።